አሰላሙ አለይኩም ወረህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ያድርሳችሁ። በዛሬው መረጃችን ወደ እናንተ የምናደርሰው በተለይ በሀዲያ ዞን በሀዲያ ሙስሊሞች ላይ እየተፈጸሙ ያሉ ጥቃቶችን አስመልክቶ ከማዕከላዊ ኢትዮጵያ ክልል የተሰጠ መግለጫ አለ። ከዛ ባሻገር የፌዴራሉ መጅሊስም ለሃይማኖት ተቋማት ጉባኤ ያስገባው ደብዳቤ አለ። እንዲሁም የዞኑ የፀጥታ አካላት የሰጡት ምላሽ አለ። እነሱን አካተን እንዲሁም ሌሎች መረጃዎችን ጨምረን ወደ እናንተ እናደርሳለን። አብራችሁን ቆይታችሁ እንድትከታተሉን ጋበዝ ናቸው። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። ቀዳሚ መረጃችን እንግዲህ የሚሆነው በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሙስሊሞች ላይ የሚፈጸመው ጥቃት አድማሱን አስፍቶ መቀጠሉን የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ ገልጿል። መጅሊሱ እንግዲህ በሀዲያ ዞን ሙስሊሞች ላይ የተፈጸመውን ጥቃቶች አስመልክቶ በዝርዝር መግለጫ አወጣ ሲሆን በተለይም ከቅርብ ጊዜ ወዲህ በአንለሞ ወረዳ ጨንጎ ቀበሌ ሙስሊሞች ላይ መስጅድና እንዲሁም መኖሪያ ቤታቸውን ጨምሮ በሰላሳ የሚሆነው ሙስሊሞች ላይ ከፍተኛ ጥቃት መድረሱን ነው በመግለጫው ያመላከተው። ከዛ ባሻገር በሌማ ወረዳ በአንቢቾ ቀበሌ በሺህ ያሲን መቶ ዓመት ባስቆጠረ መስጅድ አጠገብ ቤተክርስቲያን እንዲሰራ የወረዳው አስተዳደር ለአንድ ወገን በመወገን ደብዳቤ በመጻፉ ይህ ህገ ወጥ ተግባር ለመከላከልና ለማውገዝ በወጡ ሙስሊሞች ላይም ድብደባና ውከባ ተፈጸሙባቸዋል ያለ ሲሆን ንብረታቸውም ተዘርፈዋል። በተጨማሪም ተጠቂዎቹ በሐሰት ክስ ተመስርቶባቸው በፍርድ ቤት እየተመላለሱ እንደሚገኙም ነው የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ። በተጨማሪም በአንሌሞ ወረዳ በምስራቅ አንሌሞ ቀበሌ ቀድሞ በተገነቡ የእነሱን ጥያቄ ውስጥ በማያገባ መልኩ በሱመያ መስጅድ እና አርአልዶ መስጅድ በሁለቱ መስጅዶች መካከል ርቀቱን ባልጠበቀ መልኩ ወይም በህገ መንግስቱ ከ600 ሜትር ባነሰ መልኩ ቤተክርስቲያንን እንገነባለን ባሉ አካላት አቤቱታ ባቀረቡ የመስጅድ ኮሚቴዎች የውሸት ክስ በመመስረት እንግዲህ ለእስር እንዲዳረጉ መደረጉንም ነው መጅልሱ በመግለጫው የተናገረው። በዚሁ ቀበሌ በነባር ሰላት በሚሰገድበትና ቂርአት በሚቀራበት መስጅድ ላይ ደረሳዎች በተገኙበት በማታ መስጅዱ ከነቁርአኖቹ እንዲሁም ኪታቦችን ጨምሮ መቃጠላቸውንም ነው መጅልሱ ያመላከተው። ለዚህም ጥቃት በአንድ ላይ መውረዳ በሚመለከተው የመንግስት አካል አቤቱታ ቢቀርብም አቤቱታ ባዮች እንደገና ወንጀለኛ በማድረግ እየተሰራ መሆኑን የማዕከላዊ ኢትዮጵያ ክልል በመግለጫው አካቷል። እንግዲህ የማዕከላዊ ኢትዮጵያ ክልል ከፍተኛ ምክር ቤት በተደጋጋሚ ለዞኑ እንዲሁም ለወረዳው የመንግስት ጸጥታ አካላቶች ጉዳዩን ቢያብራራም፣ በዞኑ ሙስሊሞች ላይ የሚፈጸመውን ጥቃት በተደጋጋሚ ቢያቀርብም ምላሽ ከማግኘት ይልቅ እንደውም ተበዳዮችን ተከሳሽ ለማድረግ ተደጋጋሚ ሞከራዎችን እንደሚደረጉም ነው። እንግዲህ የማዕከላዊ የኢትዮጵያ ክልል መጅሊስ በመግለጫው ያስታወቀው የወረዳ የጸጥታ አካላት እንግዲህ ከዲደብሊው አማሪክ ጋር ባደረጉት ቆይታም በጥቃቱን መፈጸሙን አምነው፣ ነገር ግን መስጂድ አልተቃጠለም ሲሉ ነው ምላሽ ሰጡት። የተቃጠለውም ቁርአን የሚቀራበት መድረሳ መሆኑን ማመናቸው ዲደብሊው ባወጣው ዘገባ መላከተ ሲሆን ጉዳዩን ለመፍታትም ጥረት አለማድረግ ማድረጋቸውን እንዲሁ ተናግረዋል። ከዚህ ይልቅ በሽምግልና እንዲፈታ እያደረጉ እንደሚገኙ የገለጹ ሲሆን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በበኩሉ ለኢትዮጵያ ሃይማኖት ተቋማት ጉባኤ በጻፈው ደብዳቤም ጉዳዩ በአስቸኳይ እልባት እንዳገኝና በሀዲያ በሀዲያ ሙስሊሞች ላይ በተደጋጋሚ እየተፈጸመ ያለው ጥቃት በአስቸኳይ እንዲቆም ጠይቋል። እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከዚህ በፊትም በተለይ በጭንጎ ቀበሌ ሙስሊሞች ላይ የተፈጸመውን ጥቃት አስመልክቶ ክስ መመስረቱ የሚታወስ ሲሆን የሁለቱ ጉዳዮች ግን በእርቅ እንዲፈቱ መደረጉን ከዚህ በፊት ሰምተናል። ታዲያ በሀዲያ ሙስሊሞች ላይ በተደጋጋሚ የሚፈጸመው ጥቃት መልኩን እና አድማሱን እያሰፋ በተደጋጋሚ መቀጠሉንም ነው እንግዲህ ልንታዘብ የቻልነው። በመሆኑም የአስቸኳይ ልባት እንዲሰጣቸው፣ በተለይም አላግባብ የታሰሩ ሙስሊሞችም እንዲፈቱ የአካባቢው ነዋሪዎች ጠይቀዋል በአክሱም ከተማ የስምንተኛ ክፍል ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ፈተና ላይ እንዳይቀመጡ መደረጋቸው ተገለጸ በትግራይ ክልል ማዕከላዊ ዞን አክሱም ከተማ የስምንተኛ ክፍል ሙስሊም ሴት ተማሪዎች ሂጃብ ካልወለቃችሁ ፈተና ላይ መቀመጥ አትችሉም መባላቸውን የገለጹ ሲሆን በዚህ ምክንያትም ከፈተና ውጭ መደረጋቸው ተሰምቷል። በከተማዋ በክንደይና አብርሃ ወአጽብሃ ትምህርት ቤት ተማሪዎች የሆኑ ሀያ የሚሆኑ የስምንተኛ ክፍል ሙስሊም ሴት ተማሪዎች ዓመቱን ሙሉ በሂጃባቸው ምክንያት ከትምህርት ገበታ ውጭ ሆነው የቆዩ ሲሆን ፈተና እንፈተናለን በሚል ተስፋ ወደ የትምህርት ቤቶቻቸው ያቀኑ ቢሆንም ሂጃባቸውን ካላወለቃችሁ ፈተና ላይ አትቀመጡ መባላቸውም ነው የተገለጸው። በዚህም ምክንያትም የስምንተኛ ክፍል ክልል አቀፍ ፈተና እንዳለፋቸውም ተሰምቷል። የአካባቢ ነዋሪዎች ከጉዳዩ ጋር በተያያዘ እንደገለጹት ተማሪዎቹ በዚህ እድሜያቸው ከትምህርት ገበታ ውጭ መደረጋቸው ሳያንስ ፈተና ላይ እንዳይቀመጡ መከልከላቸው በተማሪዎቹ ላይ የሚያደርሰው ስነልቦናዊ ቀውስ ብሎም ለተለያዩ ችግሮች የሚዳርግ ኢፍትሐዊ የሆነ ውሳኔ ነው ሲሉም ነው የተናገሩት። በአክሱም ከተማ ሆን ተብሎ ማኖትን እንዲሁም ጾታን መሰረት ያደረገ ሙስሊም ሴት ተማሪዎች ላይ ትምህርታቸውን በነፃነት እንዳይማሩ የሚደረግ ኢሰብአዊ ድርጊት መሆኑን ከዚህ ቀደም በአካባቢው የሚንቀሳቀሱ በሴቶች ላይ የሚሰሩ ማህበራት መግለጻቸው የሚታወስ ነው። በአክሱም ከተማ አስራ ሁለት ክፍል ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ከትምህርት ገበታ ውጭ መደረጋቸው የሚታወቅ ሲሆን በትምህርት ሚኒስቴር ጥረት ከትምህርት ቤቶቻቸው ቅጥር ግቢ ውጭ ዩኒቨርስቲ ዩኒቨርሲቲ መግቢያ ፎርም የሞሉ ቢሆንም ነገር ግን ፈተና ላይ ስለመቀመጣቸው እስካሁን የተረጋገጠ ነገር የለም። ከጉዳዩ ጋር በተያያዘ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ተደጋጋሚ ሙከራዎችን ያደረገ ቢሆንም እስካሁን ግን ሊሳካለት አለመቻሉም ነው የተገለጸው። በመሆኑም በሴቶች ላይ የሚሰሩ ሰብአዊ ተቋማት፣ የሚመለከታቸው ሁሉ በትግራይ ክልል አክሱም ከተማ የሚገኙ ሙስሊም ሴት ተማሪዎችን ጉዳይ አሁንም ሊከታተሉ ይገባል ሲሉም ጥሪ አቅርበዋል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በጎፍለላ እና አጎራባሽ ቀበሌዎች ላለፉት ዓመታት በርካታ ኖሮዎችን በቋሚና በጊዜያዊነት ሲያፈናቀል የነበሩ የጎርፍ ችግር በዘላቂነት ለመፍታት ስራ መጀመሩም ነው የተገለጸው። የጎርፍ አደጋው በዘላቂነት ለመፍታት የስልጤ ወረዳ ከስልጤ ዞን መንግስት አመራሮች ጋር በመተባበር በፌዴራል ውሃና ኢነርጂ ሚኒስቴር መነሻ ጥናት በማዘጋጀት ና የበጀት መፍትሄ በማፈላለግ ጨረታውን ባሸነፉ ሶልታ ኢንጂነሪንግ አማካኝነት ስራው መጀመሩም ነው የታወቀው የወረዳው ዋና አስተዳዳሪ አቶ ከድር ደድገባ ና የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ካሚል ከድር እንዲሁም የወረዳው ምክትል አስተዳዳሪ ና ግብርና ጽህፈት ቤት ኃላፊ በቦታው በመገኘት የተጀመረውን የማፋሰስ ስራ ያለበትን ደረጃ ተመልክተዋል የስልጤ ወረዳ ዋና አስተዳዳሪ አቶ ካደር እንደገለጹትም ይህ የጎርፍ ችግር በማህበረሰቡ ዘንድ በርካታ ማህበራዊና ኢኮኖሚያዊ ቀውስ ያስከተለ መሆኑን በማንሳት ይህንን የጎርፍ ችግር ለመቅረፍ ከዞኑ መንግስት በጋራ በመሆን እስከ ፌዴራል ውሃና ኤነርጂ ሚኒስትር ከፍተኛ እንቅስቃሴ የተገኘ ምላሽ መሆኑንም አንስተዋል። አክለውም የዞኑ እንዲሁም የክልልና የፌዴራል መንግስት ለተደረገው ተግባራዊ ምላሽ ምስጋናቸውን ገልጸው በስራው ጥራትና በሚፈለገው ደረጃ በአጭር ጊዜ ማጠናቀቅ እንዲቻል በየደረጃው ያለ ባለድርሻ አካላት ክትትል ወሳኝ መሆኑን ተናግረዋል ሲል የዘገበው የስልጥ የዞን የመንግስት ኮሚኒኬሽን መምሪያ ነው። ታላቁ አሊም ሼህ ጅብሪል መሐመድ ወደ አሄራ መሻገራቸው ተሰማ። በቤንሻንጉል ጉምዝ ክልል መተከል ዞን በማንዲራ ቀበሌ ትልቅ ሀሪማ የነበራቸው ታላቁ አሊም ሼህ ጅብሪል መሐመድ ወደ አሄራ መሻገራቸው ተሰምቷል። ከ50 ዓመት በላይ ለግማሽ ክፍለ ዘመን ያህል ቁርአን በማስተማር የቆዩት ታላቁ አሊም ሼህ ጅብሪል በቅርቡ ወደ ቀደመ ሐሪማቸው መቄት ገራገር በመመለስ ቁርአን እያቀሩ ቆይተው እንደነበረ የተገለጸ ሲሆን በትላንትና ዕለትም ወደ ሐራ መሻገራቸው የተገለጸው ጅብሪልን አላህ ማረፊያቸውን ጀነት ያደርግላቸው ዘንድ ለወዳጅ ዘመዶቻቸው እንዲሁም ለደረሶቻቸው ሰብረን እንዲለቅሳቸው አሮሚዳ ይመኛል። ለተረቡ የነበሩን መረጃችን ዝን ይመስሉ ነበር። አብራችሁም ስለነበራችሁ ስለተከታተላችሁን ምስጋናችን እናቀረብን። በያላችሁበት ያለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ